ልዩና ልዑል እንኳን ደህና መጣችሁ። እኛማ ኮ ሀገሩን ስናስስ እኮ ነው። እኔ ማ እና ሰዎች በቃ ፌን ተሰሩ በዛው ብዬ ነበረ። ነገር ግን ደህና ናችሁ። እንዳየናችሁ ከሆነ እኔ በውጭ ተገናንተው ማለት ነው። አይዞሽ፣ አይዞ ተባብሎ የተጽናኑ ነው የሚመስለኝ። አይመስላችሁም ቤተሰብ ብዬ እንዴት ናችሁልኝ? እንዴት አመሻችሁልኝ? ደህና ናችሁ? ሰላማችሁ ይብዛል። እና ከጠፉበት መጥተዋል። በመጀመሪያ ማለት ነው የሆነ ቪዲዮ ሲሰራ ቪዲዮውን የሚያደምቀው ድራማውን ድራማ የሚያስመስለው ሰው ከመካከል መኖር አለብን። አሁን ለምሳሌ በትናንትናው ቪዲዮ ሄሉሻ እንደዛ እርጉዝ ነኝ ብላ ሳጭር ሲያብ ስራ ምን ብሎ ቦክ ባይል ዶሮ እንዴት አሁን ድራማው ይደምቅ ነበረ ሰው እኮ እሺ የያብ ስራ ሲሆን ልዑል ምን አስደነገጠው እኮ ነው፣ ኮሜንቱ ሁሉ ማለት ነው። ልዑል ልዑል ሆነ እኔ ራስ እኮ እንደዛ ፍንጥቅስ ያደረገኝ የነበረው ልዑል ነው። እና እና እንደዚህ ድራማ ሞቅ ሞቅ ሲል ደስ ይላል። ነው እንግዲህ ዛሬ እነ ድራማ ኮይኖች ናቸው ሰብሰብ ብለው መጥተዋል። በነገራችን ላይ ድራማውን ሁላችሁም ተቀላቅላችሁ ብሰሩት የተሻለ ከሄሉ ጋር አንድ አካል አብሮ እየሰራ ነው፣ ከድራማው ማለት ነው። እኔ ሁሉ ያውቃሉ ማለት አልችልም። ነገር ግን አንድ ሰው ከሄሉ ጋር ሆኖ እንዲና እንዲ እያሽከረከረው ነው መድረኩን እና ዛሬ ልዩ ምን አለች መታ እኔ ባጣ ቆየኝ አለች ማለት ነው። እንዴ እኛ እኮ በሚገባ እኮ ነግረንሽ ነበረ፣ አስጠንቅቀንሽ ነበረ። አንቺ አልሰማን ብለሽ ጭራሽ ሆኖ በላይ ሆነሽ መተሽ ተራራ ቋራራ ችብን ሰደብሽን እኮ እንዴት እሴት ሆናችሁ ሴት ትናገራላችሁ? አንችን እኛ ላንቺ ብለን በተናገርን እና እና ፍቅር ነው፣ እኔን ተረዱኝ፣ ፍቅር ይዞኝ ነው ተከትዬ የሄድኩት ስትይ፣ ያው የፍቅር ነገር መቼስ እንግዲህ በፍቅር አይጨከንም ብለን ዝም አለች። ዛሬ ግን እውነቱ ገባሽ፣ በጣ ቆየኝ ነኝ ወይ ብለሽ በራስሽ አንደበት ተናገርሽ። ያው በዩ እንግዲህ፣ ያው በዩ እሱ ሲፈልግሽ የሚያገኝሽ ከሆነ እንደዛ ነሽ ማለት ነው። ግን እኔ ልዩ ዛሬ ብዙ ነገር አልናገራትም ምክንያቱም በቁስል ላይ እንጨት መስደት ማለት በጣም ከባድ ስለሆነ አሁን ልብ ስብራት ገጥሟታል። ልዩ ግን ማለት ነው ይኸውልሽ፣ ብድር ሳይውል ሳያድር እንደሚመለስ ነው ማወቅ ያለብሽ፣ ከዚህ ጋር ማለት ነው። እና ዛሬ ሄሉ በላዩ ላይ ጠብረር አለችባት ማለት ነው። ባለፈው እሷ ጠብረር እንዳላለችባት ከማትፈለጊበት ቦታ ለምን ትቆያለሽ ብላ እንግዲህ ሄሉ ሻን ሙልጭ አርጋት ነበረ ማለት ነው። አይ አይዞሽ ልዩ እንግዲህ ምን ይደረጋል ላንቺ ያለው ሰው ያምጣልሽ ነው ማለት የምችለው ሲሆን የአብ ስራ ይመለስልሻል፣ አብሽሪ። እና ደግሞ ሰው ሲወነጀል ዝም ብሎ ያለ ማስረጃ አይደለም እኮ። አሁን ዝም ብለሽ ደርሰሽ ልዑሌ ከሄሉ ጋር ንክኪያ ያላደረገውን እንዴ! ከሄሉ ጋር ንክኪያ ያደረገው የአብ ስራ ነው ልዑል አይደለም። ምን ነው አይጠበበላ ዳዋ ተመታ፣ ለምን ታስቢዋለሽ? ባልቀመሰው ቀመሰ ሊባል ነው። የቀመሰ ያብ ስራ ነው። ልጁ ተረገዘም አልተረገዘም ያብ ስራ ነው የቀመሰው ነገር እየውን እና ከዚህ ጋር ልዩን አስወጩ። ለማንኛውም የሆነን ሰው እውነት ለማሳወቅ ሲፈለግ ማለት ነው ማስረጃ ተይዞ ነው። ፍርድ ቤት ስትሄዱ መቼም ያለ ማስረጃ አትሄዱም። አደለም ምን ነው ከዚህ ጋር ዳኛ ስላልቆመ ነው እና ያለ ማስረጃ ሰው አይከሰስም፣ ልልሽ ነው። ሲቀጥል አሁን ያብስራ ተጠራጠረ። በቃ በአንዴ ልቡ ላይ የሆነ ጫር የሚያደርግ ነገር ገባበት። ቶሎ ብሎ እሱን ነው የጠረጠረው ማለት ነው። እና ከሱ ውጭ ሌላ ማን ሊሆን ይችላል ብሎ ማለት ነው። ያብስራ ደግሞ ዝም ብለህ አርፈህ ተቀመጥ። የምሬን ነው። እንደ ልጁ ከተረገዘ ያንተ ነው፣ የልዑል አይደለም። አጉል ጥርጣሬ ቤት ያፈርሳል። ስለ ያብስራ ግን አንድ ነገር ሳልናገርም አላልፈው። የምር በጣም ነው የገረመኝ ማለት የእውነት ለድራማው ነው ለትይታ ነው እንደዚህ የምታደርገው? የወይልስ በትክክለኛ ላይፉ የአብ ሪአክሽን እንደዚህ ከሆነ ለልጁ፣ ኦ ማይ ጋድ! በጣም ምርጥ አባት እንደሚሆን ይሰማኛል። ምክንያቱም አስቡት ለልጅ ያለውን ጉጉት ለልጅ ያለውን ፍቅር ከፊቱ ላይ ስመለከተው ለየት ያልክ አባት ትሆናለህ ብዬ አስባለሁኝ። እና ማለት ነው ይሄ ነገር ግን እኔ እኔ ተናግሬያለሁ። የምሬን ነው ማለት ሄሉ ዛሬ የሆነ የሆነ ፓርት ላይ ሰምታችኋት ከሆነ በደንብ የሆነ ፓርት ላይ ድራማውን አውጥተው ነበረ። በገዛ ፋኮ ነው። ምን አለች መሰላችሁ? ይሄ ማን ነበረ የመጣው ኬራ ነው፣ ኬራ ነው መሰለኝ። እሱ የመጣ ጊዜ እውነት ነው ወይ ግን ነገሩ እንዴት ፈጣጠነ እ ፈጠነብኝ አለ ማለት ነው። እረኛም ዱብዳ ሆኖብናል። ኪራዬ እኔ እንዴት እንደሆነ እኮ ግራ ገብቶናል። እንደው ይሁን ብለን ተቀብለን ነው እንጂ ቀላል ፈጥኗል። ፈጣጠነ እኮ ነገሩ የእውነት ልጅ ተረግዞ ከሆነማ እኮ እነሄሉሻ ከልጅ ማን ነው ከቀለበት በፊት ነበር እንዲህ ነካ ነካ የተደራረጉት። ለማንኛውም ወደ ቀጠልኩት ሊሄድና ማለት ነው ምንድን ነው እሱ እውነት ከሆነ ጥሩ ነው፣ በጣም ደስ ብሎኛል ምናምን እያለ ደስታውን እየገለጸ እያለ ሄሉ ምን አለ? ሳታስበው እኮ ነው የምር፣ ሳታስበው ነው ማለት ዋናው ነገር የምወደውን ሰው በእጄ ማስገባት ነው ብላ ልጨርሰው ስትል ባንዴ ምልስ አደረገችው። እና የሄሉ አላማ የአብስራን በእጇ ውስጥ ማስገባቷ ነው ማለት ነው እና ሄሉ ሻይ እርጉዝ እንዳለች እየተደረሰበት ነው። በነገራችን ላይ በጣም ብዙ ሰዎች እኮ እየነገሩን ነው፣ የምሬን ነው እነሱን የሚያውቋቸው እዛ አዲስ አበባ ላይ የሚያውቋቸው ሰዎች በጣም ብዙ ሰዎች እየነገሩን ነው። ግን የተነገረ በሙሉ አይታመንም በሚለው እንጂ ይሄ ነገር ውሸት እንደሆነም እየተነገረን ነው እና ሌላኛው ደግሞ ስለ ሄሉ የሚያሳስበኝ ነገር አስቡት፣ ይሄ ልጅ የምር ማለት ወይ ከድራማው ተቀላቅሎ እየሰራ ካልሆነ ብቻ በሆነ ነገር ተነጋግረው ካልሆነ ሄሉ እናሱ በትክክል ከሆነ እንደዚህ እየሆነ ያለው ደስታው ማለት ነው። ይሄ ልጅ ሄሉ እርጉዝ እንዳልሆነች ሲደርስበት የሚፈጠረው ነገር ቀላል አይመስለኝም። እንደኔ ሳስበው በጣም ከባድ ነገር ነው የሚፈጠረው ቤተሰብ አስቡት። እንግዲህ እያለ የነበረው ለእናቴ ስነግራት በጣም ነው የተደሰተችው ያ ማለት ቤተሰብ ሁሉ የሄሉን ማርገዝ ያውቃል ማለት ነው። ሄዱ ደግሞ በእንደዚህ አይነት ጉዳይ እኔ እንጃ ትቀልጃለች ብዬ በፍጹም አላስብም። ምክንያቱም ይሄ ሚዲያ ነው። ቤተሰብ ወገን፣ አባት፣ እናት ያያል። የአንቺ እናት አባቶችሽ ያያሉ፣ የእሱ ቤተሰቦች ያያሉ። ስለዚህ ይሄ ማለት በቤተሰብ ስሜት መጫወት ማለት ነው። የምር ድራማ ከሰራችሁ ቤተሰብን ያልተቀላቀለበት እናንተን ብቻ የሚያካትት ቢሆን ጥሩ ነው ሌላ ነገር ማምጣት ነው። በኋላ ማለት ነው ደግሞ። እኔ እንጃ፣ እኔ አላቅም። የእውነት እርጉዝ ከሆነች እኔ ደስ ይለኛል ተምር ውሸት ከሆነ ደግሞ ያሳስባል፣ የእሷ ነገር። ምክንያቱም የፈጠነው ነገር ጥሩ ስላልሆነ ማለት ነው። እና ከባድ ነው። እና ደግሞ ልዑል ምን አለ፣ ሄሉሻ ብታረግዝም እኮ አብረ አይሆኑም አብሽሪ፣ አይዞች ልዩ እሱ ወደ አንቺ ነው የሚመጣው አንቺን እኳ አይተውሽም፣ እያላት ነበረ ማለት ነው። እና እኔ ግን ቤተሰብ ስለ ልዑል የሆነ እየተጠራጠርኩ ያለሁት ነገር አለ። ልዑል ግን ምንድን ነው ምንድን ነው እያየነበት ያለ ነው? ሄሎሻን ያፈቅራታል ነው? ፍቅር ነገር ነካሳ ያደርገው አይቀርም ቤተሰብ ምክንያቱም በእርግጥ ያብ ስራ እንደማይወደው እኮ አውቃለው፣ በቃ ከሄሉ ጋር እንደማይሆን አውቃለው። ያው መጀመሪያ የያየበትን ነገር ስላየው ማለት ነው በልዩ ምክንያት። ነገር ግን አሁን አሁን ስመለከተው ደግሞ የፐርሰናል የሆነ ነገርም አለ። እንደው ልዑልዬ ፍቅር ነካክተዋል ነው እንዴት ነው ነገሩ? ግልጽ አድርገው እስኪ ሰሞኑ ፍርጥ አድርግልን። ከልዑል ነው ያረገዘችው ስትል እኮ ዘምን ያለው አልመለሰም፣ አልተናገረም፣ ፀጥ አለ ልዑል ማለት ነው። በእርግጥ ካላደረገው እሱ ምን ያስለፈልፈዋል? ምን ይበል? ግን ዝም ማለቱ ብቻ አንዳንድ ነገሮች ጥርጣሬ እየገቡኝ ነው። ልዑላችን ሄሉሻን ግን የምር ብህትነት፣ ጀስት ኖርማል ጓደኝነት ነው ወይንስ ደግሞ እንዴት ነው ነገሩ? የጥያቄ ምልክት ይደረግበት።